የ150 ሚሊዮን ብር ሰዓት እጁ ላይ ጣል ያደርጋል። ለሥራ መጓዝ ባሰኘው ሰዓት ዘወትር ዝግጁ ሆኖ የሚጠብቀው የ12 ቢሊዮን ብር በጀት አለ። ፈታ ማለት ሲያምረው ባህርጅ የሰነጠቀ የሚጓዝ ቅንጡ የ600 ቢሊዮን ብር ጀልባም አለው። ይህ ከፌስቡኩ ፈጣሪ ከሜታው ሥራ አስኪያጅ ከማርክ ዙከርበርግ ቅንጡ ሕይወት የምንቱ ነው። ሰላምና ጤና በያላችሁበት የምንመኝላችሁ የመሿለኪያ ላይፍ ቻናል ቤተሰቦች፣ ቻናላችን በአጭር ጊዜ 6000 ያህል ቤተሰቦች ማፍራት የቻለችው በእናንተው ድጋፍ በመሆኑም ከልብ እናመሰግናችኋለን። አሁንም ቻናሉን ለወዳጅ ጓደኞቻችሁ በማጋራት የምንለቃቸው ቪዲዮዎች በርካቶች ጋር እንዲደርስ እንድታግዙን፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱን እየጠየቅን ለዛሬ በእናንተው የቻናላችን ቤተሰቦች ብታቀርቡልን የሚል ጥያቄ ጠቅላ ጠቅላላ ሀብቱ 257 ቢሊዮን ዶላር ወይም 38.5 ትሪሊዮን ብር የሚገመተውና የዓለም ቁጥር ሶስት ቱጃር ስለሆነው ማርክ ዙከርበርግ ሕይወት አስገራሚ የሆኑትን መርጠን እናወጋቸዋለን። እናንተም ይህንን ቪዲዮ ላይክ በማድረግ እንድትጀምሩትናም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋበዝን። የዓለም ቁጥር ሶስት ሀብታም እንደሆነ በ2025 የፎርብስ ሪፖርት ላይ የተጠቀሰው የፌስቡክ መሥራች ማርክ ዙከርበርግ እጅግ ቅንጡና የተንደላቀቀ ሕይወት ከሚመሩ የፕላኔታችን ሰዎች አንዱ ነው። እጅግ ውድ መኪኖች፣ ቅንጡ መኖሪያ ቪላዎች፣ የግል ደሴትና እጅግ ውድ የሚባሉት እጁ ላይ የሚያደርጋቸው ብራንድ ሰዓቶች እንዲሁም የግል ጄቶቹ እጅግ መነጋገሪያዎች ናቸው ለረጅም ዓመታት በሚዲያ ሲቀርብ ግራጫ ቲሸርትና ሰማያዊ ጅንስ አድርጎ የሚታየው ዙከርበርግ ብዙም የሀብታምን አይነት አለባበስና አኗኗር አይታይበትም ነበር። ማርክ ዙከርበርግ የተመሰከረለት የሰዓት አፍቃሪ ነው። ከ120 ዶላር ወይም 18 ሺ ብር ካሲዮ ሰዓቶች ጀምሮ እስከ 900 ሺ ዶላር ወይም 135 ሚሊዮን ብር ግሩቤል ፎርሴ ሰዓቶች ድረስም አድርጎ ይዘንጣል። የህንዱ ቢሊየነር ሙካሽ አምባኒ ልጅ አናንት አምባኒ ሰርግ ላይ ከሚስቱ ፐርሲሊያ ቻን ጋር የተገኘው ማርክ ዙከርበርግ በቅድመ ሰርግ ፓርቲው ላይ ሪቻርድ ማይል ሰዓት አድርጎ ነበር የስዊዝ ብራንድ የሆነው የሪቻርድ ማይል ሰዓቶች በፈጠራቸው በከፍተኛ ቴክኖሎጂያቸውና ዲዛይናቸው የተመረጡ ሲሆን፣ በታዋቂው የመኪና ውድድር ፎርሙላ ዋን ኢንስፓይሬሽን የተሰሩ እንደሆነ ይነገርላቸዋል። ሌላው ሰዓቶቹ ልዩ የሚያደርጋቸው በሰዓት ሥራ ውስጥ ብዙም ግልጋሎት ላይ ከማይውሉም እንደ ቲታኒየም እና ካርቦን ፋይበር አይነት ቁሶዎች መሰራታቸው ነው። በሰርጉ ዝግጅት ላይ ዙከርበርግ አድርጎት የነበረው ሰዓት ዋጋው 1 ሚሊዮን ዶላር ወይም 150 ሚሊዮን ብር ነው። ዙከርበርግ አድርጎ በአደባባይ ከታያቸው 10 ሰዓቶች ውስጥ ሶስቱም የፓቴክ ፊሊፕ ሰዓቶች ናቸው። ፓቴክ ፊሊፕ ከተመሠረተ 200 ዓመት ሊሞላ 10 ዓመት የቀረው ሰዓት አምራች ድርጅት ነው። የስዊስ ካምፓኒው ከተለመደው የተለዩና እይታቸው ማራኪ የሆኑ ብዙ ታሪክ ያላቸውን ሰዓቶች ያመርታል። ሦስቱ የዙከርበርግ የፓቴክ ፊሊፕ ሰዓት ሞዴሎች 5236 ፒ፣ 5303፣ 5303r001 እና 5961r010 ይባላሉ። የመጀመሪያው 5236 ፒ የተባለው ሰዓት መጀመሪያ ላይ ዙከርበርግ እጅ ላይ ሲታየ ብዙም ትኩረት አልተሰጠውም ነበር። ምክንያቱም ደግሞም ርካሽ ግራጫ ቲሸርት፣ ርካሽ ውዲዎችና ሰማያዊ ጅንስ ለብሶ የሚታየው ዙከርበርግ እንዲህ አይነት የቅንጦት ሰዓት አድርጎ ማየት ስላልተለመደ ብዙም ትኩረት አልተሰጠውም ነበር። በኋላ ግን ጋዜጠኞች ሲመለከቱት የ140 ሺህ ዩሮ ወይም 25 ሚሊዮን ብር የሚያወጣ ሰዓት መሆኑ ታወቀ። ሁለተኛው ፓቴክ ፊሊፕ ሰዓት ደግሞም 001 የተባለ የሞዴል ስያሜ በአምራቹ የተሰጠው ሲሆን የተለየ ዲዛይን ያለው ነው። ሊሚትድ ኤዲሽን ወይም በትንሽ ቁጥር የተመረተም ሲሆን ድርጅቱ ይህንን ሰዓት በአጠቃላይ 12 ብቻ አድርጎን የሰራው፣ ከነኝህ አንዱ ማርክ ዙከርበርግ እጅ ላይ ታስራለች። ዋጋቸውም ከ700,000 እስከ 1.1 ሚሊዮን ዶላር ወይም በአሁኑ የ150 ብር የ1 ዶላር ባንክ ምንዛሬ ከ105 ሚሊዮን እስከ 165 ሚሊዮን ብር ነው። ሦስተኛው ፓቴክ ፍሊፕ ሞዴል ደግሞ 163,000 ሩ ወይም 30 ሚሊዮን ብር የሚያወጣ ነው። የሰውየው ቅንጦት ከዚህም በላይ ነው። ከጠቀስናቸው ሌላ እጅግ ቅንጡ ዘመናዊና ውድ የሚባሉ 84,000 ዩሮ ወይም 15 ሚሊዮን ብር የሚያወጣ የታዋቂው ሞርስ ምርት የሆነ ስቲምሊነር ተርቢሎን ስኬለተን ሰዓት የኤፍፒ ጆርኒ ምርት የሆኑም ክሮኖሜተር ሶቨርኒ ሃቫናም፣ ሴንቲግራፊ ስፖርት አልሙኒየምና ዘኤፍፒ ጆርኒ ኤፍፍስ የተባሉ ከ40 ሺህ እስከ 840 ሺህ ዩሮ የሚያወጡ ወይም ከ7 ሚሊዮን እስከ 152 ሚሊዮን ብር የሚያወጡ ሰዓቶችም አሉት ውድ ከሚባሉት የዙከርበርግ ሰዓቶች መካከል ኦክቶፊኒሲሞ አልትራማርክ ተሰከንድ የተባለ 600000 ዩሮ ወይም 108 ሚሊዮን ብር የሚያወጣና ግሩቤል ፎርሲ ሃንድ ሜድዋን የተባለ 900000 ዩሮ ወይም 162 ሚሊዮን ብር የሚያወጣ ሰዓትም እንዲሁ ከማርክ ዙከርበርግ መደርደሪያ ላይ ይገኛሉ። ግሩቤል ፎርሲ የሚያመርታቸው ሰዓቶች በሙሉ በእጅ የሚሰሩ ሲሆን እንደ ካምፓኒው ገለጻ ከሆነም ካምፓኒው በዓመቱ ውስጥ ቢበዛ ሶስት ሰዓቶች ቢሸጥ ነው። ማርክ ዙከርበርግ በአጠቃላይ ያሉት ሰዓቶች ጠቅላላ የዋጋ ግምታቸው እስከ አስር ሚሊዮን ዶላር ወይም አንድ ነጥብ አምስት ቢሊዮን ብር ድረስ ይሆናሉ። የፌስቡክ ፈጣሪው የሜታ ካምፓኒ መስራቹ ቅንጦት ህይወቱ ከሚገለጥባቸው ነገሮች አንዱ ላውንች ፓድ ያላት ጀልባው ናት። ላውንች ፓድ ሲለ ስም ያወጣላት ራሱ ዙከርበርግ ነበር። ላውንች ፓድ ማለት እንደ መንኮራኩር ሲነሳ የሚነሳበትና መስፈንጠሪያ ሲሆን ዙከርበርግ ውድ ጀልባውን ለምን እንደዚህ አይነት ስያሜ እንደሰጣት ግን አልታወቅም። 400 ሚሊዮን ዶላር ወይም 60 ቢሊዮን ብር ዋጋ ያወጣችው መርከቧ ሳይንሳዊ ፈጠራና የባህር ላይ አለ የሚባል ሁሉ ምቾት የተገናኙባት ፈጠራ ናት ይሏታል። በአውሮፓውያኑ 2019 መሰራት ጀምራ በ2023 ከአራት ዓመታት ቆይታ በኋላ ወደ ሥራ የገባችው ጀልባዋ። ጀልባዋ 400 ጥበበኞች በአራት ዓመት የግንባታ ጊዜዋ የተሳተፉ ሲሆን እያንዳንዱ የግንባታ ደረጃዋን ራሱ ማርክ ዙከንበርግ እየተከታተለ እንደተሰራች ይነገራል። ባለ አራት ፎቋ ጀልባም ርዝመቷ 158 ሜትር ነው። እያንዳንዱ ፎቆቿ ደግሞ ስማርት ቴክኖሎጂ ተገጥሞላቸዋል። ተንሳፋፊ የቴክኖሎጂ ቢሮ ትመስላለች እየተባለም ውበትና ጥራቷ ይነገርላታል። የፊኒሽንግ ሥራዎቿ ከውስጧ ሆኖ ወደ ውጭ ለሚያይ ሰው የቱርክ የባሕር ዳርቻ የቦስፈረስን ዓይነት ድንቅ እይታ ይፈጥራል። ላውንች ፓድ ከተለመዱት ቅንጡ ጀልባዎች በተለየ ሁኔታ ሜዲቴሽን ማድረጊያ ክፍል፣ በኤአይ የሚሠራ አየር መቆጣጠሪያ በጣት አሻራ የሚከፈት የበር ሲስተም ለኤነርጂ ምንጭ የፀሐይ ብርሃን የሚሰበስቡ ሶላር ፓኔሎች አሏት። እንደ ሌሎቹ ቅንጡ ጀልባዎችም የሄሊኮፕተር ማረፊያም አላት። ክዳን ያለው መዋኛ ሲኖራት ክዳኑ ተዘግቶ ሁለት ሄሊኮፕተሮችን በአንድ ጊዜ ማሳረፍ ይችላል። የጀልባ ላዩ ሲኒማ ተንቀሳቃሽ መቀመጫዎችና ሰራውንዲንግ ሳውንድ ሲስተም ስላላቸው ፊልምን የተሰራበት ቦታ ሆኖ የመመልከት ያክል ስሜትን ይፈጥራል ይባልለታል። የተሟላ ዕቃ ያለው ጂም ደግሞ በተገጠሙለት መሳሪያዎችና እስክሪኖች አማካኝነት እንቅስቃሴ የሚሰራ ሰው ሩጫ ሲሮጥ ልክ ኒውዮርክ ፓርክ ውስጥ ያለ አሊያም ሌላ መሬት ላይ ያለ ቦታ እንዲሰማው ተደርጎ የተሰራ ነው። እስፓና ሌሎች የውበት መጠበቂያ አገልግሎቶች የሚሰጡ ክፍሎችም ተሟልተውለታል። በተጨማሪም የቨርቹዋል ሪያሊቲ መጫወቻ መሳሪያዎችና እንግዶች ከፈለጉ የተሰማቸውን የሚጫወቱበትና ሙዚቃ የሚያቀናብሩበት ትልቅ የሙዚቃ ስቱዲዮም በጀልባዋ ላይ ይገኛል። ብዙ ታዋቂ ሰዎች ላውንች ባይደን የተዝናኑበት ሲሆን ኤለን መስክ፣ ጄፍ ቤዞስ፣ ቢልጌትስ፣ ቲም ኩክ ተጠቃሾቹ ናቸው። በአንድ ጊዜ 36 እንግዳ ብቻ የምታስተናግደው ጀልባዋ 55 ሰራተኞች አሏት። ቅንጧ ላውንች ፓድ ዲስከቨሪ የተባለች ዋጋዋ 30 ሚሊዮን ዶላር ወይም አራት ቢሊዮን ብር በሚገመት ትንሽ ጀልባ ትታጀባለች። ይህች የላውንች ፓድ አጃቢ ዋነኛ ሥሯ የላውንች ፓድን ሸክም ሄሊኮፕተር ነፍሳድን ጀልባዎችና ሌሎች ጉዞዎቿን ማገዝ ነው። ከይሁዳውያን ቤተሰብ ተወልዶ የእስያ ዝርያ ሴት ያላት ያገባው ዙከርበርግ ካሊፎርኒያ ፓውሎ አልቶ ታሆ ሐይቅና ሃዋይ ደሴት ላይ መኖሪያ ቤቶች እንዳሉት ይታወቃል። ካሊፎርኒያ ፓውሎ አልቶ ውስጥ የሚገኘው ቤት ከሃርቫርድ ትምህርቱን አቋርጦ ፌስቡክን ወደ ትልቅ ደረጃ ያደረሰበት ሲሆን የረጅም ጊዜ የፍቅር ጓደኛ የሆነችው ፐርሲሊያ ቻንን በ2012 ያገባበትም ነው። በፓውሎ አልቶ በአጠቃላይ 11 መኖሪያ ቤቶች ያሉት ሲሆን አምስት መኖሪያ ቤቶች ወደ አንድ ግቢነት ቀይሮም ለእርሱና ለቤተሰቡ መኖሪያነት እየተጠቀመባቸው ነው። እንግዳ መቀበያ መናፈሻ ሃይድሮፍሎር የሚባል ከላዩ ክዳን ያለውና የሚዘጋ ትልቅ መዋኛ ገንዳ ያለው ሲሆን ሰው የሌለባቸው ግቢዎች ደግሞ ውጪ ላይ ለሚዘጋጁ ፓርቲዎች ይጠቀምባቸዋል። ለባለቤቱ ፐርሲሊያ ቻን ያስገነባው ሦስት ሜትር የሚደርስ ሐውልትም የሚገኘው በፓውሎ አልቶ መኖሪያው ነው። በፓውሎ አልቶ የሚገኙት 11 ቤቶች በጠቅላላው 110 ሚሊዮን ዶላር ወይም 16.5 ቢሊዮን ብር የሚያወጡ ናቸው። ማርክ ዙከርበርግ በሐዋይ ደሴት ከ200 ሄክታር በላይ ስፋት ያለው መሬትና ቤት አለው። በ2014 ለመጀመሪያ ጊዜ ሐዋይ ደሴት ላይ መሬት ሲገዛ 357 ሄክታር የሸንኮራ አገዳ ያድግበት የነበረን እርሻ በ66 ሚሊዮን ዶላር ወይም በ99 ቢሊዮን ብርና 393 ሄክታር ስፋት ያለው ሌላ መሬት ደግሞ በ50 ሚሊዮን ዶላር ወይም በ7.5 ቢሊዮን ብር ገዛ። ነገር ግን በሐዋይ ከፍተኛውን የመሬት ግዢ ያደረገው በ2025 መጀመሪያ ላይ ነበር። ይህም 962 ሄክታር መሬት በ65 ሚሊዮን ዶላር በመግዛት በተለያየ ጊዜ በሐዋይ የገዛውን መሬት ስፋት ወደ 2300 ፈገግታ አሳድጎታል። አሁን በሐዋይ ደሴት የሚገኘው የማርክ ዙከርበርግ መኖሪያ ኮሎራንች ይባላል። በውስጡ ከኒኩሌር ጥቃት መደበቂያ በንከር የተሰራለት ግዙፍ የመኖሪያ ሕንፃ እንዳለውም ይነገራል። በግቢው ውስጥ ሁለት ሕንፃዎች ሲኖሩም 30 መኝታ ክፍሎች፣ 30 መታጠቢያ ቤቶች፣ ኩሽናም፣ የስብሰባ ክፍሎችና አሳንሰሮች ያሉት ነው። ከመሬት በታች ደግሞ 460 ካሬ ሜትር ስፋት ያለው የኒኩሌር ቦምብ መጠለያ በንከር እንዳለው ይነገራል። እርግጥ ዙከርበርግ ይህን የተባለውን ግዙፍ መጠለያ ትንሽ መጠለያ ናት ብሎ ቢያጣጥለውም የሚወጡ መረጃዎች የሚያሳዩት ግን እጅግ ግዙፍ እንደሆነ ነው። ይህ የምድር ውስጥ የኮንክሪት ዋሻ በግቢው ውስጥ ያሉ ሁለት ሕንፃዎችን የሚያገናኝ ሲሆን ችግር ተፈጥሮ ከውስጡ መውጣት ባይቻል ለዓመታት የሚበቃ ምግብና መጠጥ እንዲሁም የኢነርጂ አማራጮች ተካተውለት የተሰራ ነው። በቅርቡ እንደሚወጡ መረጃዎች ከሆነ በዚህ 2300 ሄክታር ግቢ ውስጥ ሶስት አዳዲስ ሕንፃ ዎች ግንባታ እየተከናወነ ነው። ስፋታቸውም እስከ 725 ካሬ እና 1020 ካሬ ነው። ሁለቱ ልክ እንደ ዩኒቨርሲቲ ዶርም አይነት ዲዛይን የተደረጉ ሲሆን 16 መኝታና 16 መታጠቢያ ቤት አላቸው። ከነዚህ ሌላ ግቢው እጅግ ቅንጡ የበጋ ወቅት መዝናኛ ያለው ሲሆን የእንግዳ ማረፊያም፣ የቴኒስ መጫወቻ፣ ቁጥራቸው የበዛ መዋኛዎች፣ ጂም፣ ሳውና እንዲሁም 11 በገመድ ድልድይ ላይ የተገናኙ የዛፍ ላይ ቤቶች አሉት። የግቢው ሙሉ ዙሪያ 3 ሜትር ርዝመት ባለው የኮንክሪት አጥር የታጠረ ነው። ከካሊፎርኒያውና ከሃዋይ መኖሪያ ቤቶቹ በተጨማሪ ታሆ ሐይቅ ላይና በዋሽንግተን ዲሲ ሌሎች ቅንጡ መኖሪያዎች አሉት። በታሆ ሐይቅ ምዕራባዊ ዳርቻ ላይ የሚገኘው መኖሪያው ዐሥር ሄክታር ስፋት ያለው ግቢ ሲኖረው ሁለት ጎን ለጎን ያሉ ግቢዎችን በመቀላቀል አንድ ያደረጋቸው ናቸው። አጠቃላይ ሁለቱን መኖሪያ ቤቶች በጠቅላላ 59 ሚሊዮን ዶላር ወይም 8.8 ቢሊዮን ብር የተገዙ ናቸው። ከሁለቱ ቤቶች አንደኛውም ሁሉም 3.5 ሄክታር ስፋት ሲኖረው 60 ሜትር ርዝመት ያለው በአንደኛው በኩል ያለው የግቢው አጥር ቀጥታ እጅግ ውብ እይታና ተፈጥሮ ካለው ታሁ ሐይቅ ጋር የሚገናኝ ነው። በዙሪያው ያለውን ደን ለማየት በቂ ከፍታ ያለው መኖሪያ ሕንፃው ስምንት መኝታ ቤቶች በዋናው ቤት ላይ ሲኖሩት የአገልግሎት ሰጪ ሰራተኞች መኖሪያም ይገኛል። ሁለተኛው ግቢ ደግሞ 120 ጫማ ርዝመት ያለው የባህር ዳርቻ አለው። በውስጡ ብዙ ታዋቂ ፋሽ ሽንሾች የሙዚቃ ፌስቲቫሎችና ፓርቲዎች የተዘጋጁበት እጅግ ተወዳጅ ሎጅ ነበረ። ሁለቱን ግቢዎች የቀላቀለው ማርክ ዙከርበርግ ሰባት የተለያዩ ግንባታዎችን ያስጀመረ ሲሆን በመካከላቸውም በ1850 ካሬ ሜትር ስፋት ላይ 10 ሜትር ከፍታ ያለው ኤል ሼፕ በተጠረበ እንጨትና መስታወት የተሸፈነ ዋና መኖሪያ ቤት ይገኛል። በአጠቃላይ በዚህ የባህር ዳርቻ መኖሪያ ቤት ግቢው ውስጥ 7000 ካሬ ሜ ሜትር ቦታ ላይ ያረፈ ለእንግዳ ማረፊያ፣ ለጂም፣ ለጥበቃ አገልግሎት፣ በንካውስ የባህር ዳር ስፓ ቦታና ለቢሮ የተዘጋጁ ቦታዎች አሉት። በግቢው በሙሉ የተጠረበ ድንጋይ የተነጠፈበት የእግረኛ መንገድም ይታያል። የታሆ ሐይቅን ውበት ለማየትና ከበውት የቆሙትን የበረዶ ቆብ የደፉ ተራሮችንም እያዩ ለመመሰጥ የሚሆኑ ቦታዎችም ተለይተው ይታያሉ። ሌላኛው በዋሽንግተን ዲሲ የሚገኘው የማርክ ዙከርበርግ መኖሪያ በ2025 በ23 ሚሊዮን ዶላር ካሽ ክፍያ የገዛው ሲሆን በቀይ ሸክላ የተሰራም ጭስ ማውጫ ኬሚን ያለውና የበርና የመስኮቶቹ ፍሬሞች በብረት የተሰራ ነው። የዚህ መኖሪያ በዋና ከተማዋ መግዛቱም በቀጣይ በአሜሪካ የቴክኖሎጂ ፖሊሲ ውስጥ ረጅም ጊዜ ወስዶ ለመስራት ስላለመ ነው የሚል ሐሳብ እንዲነሳ እያደረገ ነው። ከማርክ ዙከርበርግ የፓውሎ አልቶ ልምድ በመነሳት በቀጣይ ከጎኑ ያሉትን ቤቶች በሙሉ ገዝቶ የራሱ ያደርጋቸዋል የሚል ሐሳብም እየተሰነዘረ ነው። ማርክ ዙከርበርግ እንደ ሌሎች ቢሊየነሮች ውድ መኪና በመንዳት አይታወቅም። በቅርቡ ግን የገዛው ፖርሼ 911 እጅግ ቅንጡ እንደሆነ ተነግሯል። ይህ ቅንጡ መኪና በስጦታነት ከሚስቱ የተሰጠው ሲሆን ከዚህ ሌላ ደግሞ አራት ሚሊዮን ዶላር ወይም 600 ሚሊዮን ብር የምታወጣ ፓጋኒ ሃይራ የጣሊያን ስፖርት ካርም አለው። ዋጋቸው ከ40 ሺህ እስከ 4 ሚሊዮን ዶላር ወይም ከ6 እስከ 600 ሚሊዮን ብር የሆኑ ካዲላክ ብላክዊንግ፣ ሆንዳ ፊት፣ ቮልስዋገን ጎልፍ ፎርድ ብሮንኮ መኪኖችም አሉት። ሁለት የግል ጀቶች ያሉት ማርክ ዙከርበርግ ከከተማ ከተማ የሚያደርገውን ጉዞ የሚያደርገውም በራሱ የግል ጀቶች ነው። የዓለም ቱጃሩ ሰው በቅርቡ የገዛው ገልፍ ስትሪም ጂ 700 የተባለው ቅንጡ ጀት የግል በረራ ላይ አለ የሚባለውን ቅንጦት እንደገና የበየነ ነው ተብሎለታል። አምስት ሳሎኖችና ዋና መኝታ ቤት እንዲሁም መታጠቢያ ክፍሎችም አሉት በሰዓት 1200 ኪሎ ሜትር የሚወነጨፈው ጀቱም የሃለት ሮልሮይስ ሞተር የተገጠመለት ሲሆን እስከ 50 ሺህ ጫማ ከፍታ መብረር ይችላል። በዚህ ጀት የሚጓዘው ማርክ ዙከርበርግ የቢሮውንም ሆነ ማንኛውንም ሥራውን ሳያቋረጥ እንዲሠራ የተመቻቸ ቢሮና ዘመናዊ ቴክኖሎጂም የተገጠመለት ነው። ዋጋው ከ78 ሚሊዮን ዶላር እስከ 80 ሚሊዮን ዶላር ወይም ከ11.7 ቢሊዮን ብር እስከ 12 ቢሊዮን ብር ነው። ከዚህ ሌላ የሥራ ወይም ኦፕሬሽን ዋጋው ለአንድ ሰዓት በረራ ከ7000 እስከ 10000 ዶላር ወይም ከ1 እስከ 1.5 ሚሊዮን ብር ድረስ ያስወጣል። ከገልፍ ስትሪም በፊት ደግሞ ዙከርበርግ ይጠቀምበት የነበረው ጀት ገልፍ ስትሪም ጂ650 ኢአር የሚባል የነበረ ሲሆን ሲሆን ከአዲሱ ጀት ጋር በአንድ አይነት ካምፓኒ የተመረተ ነበር። ይህ ጀት ዋጋው ከ70 እስከ 80 ሚሊዮን ዶላር ወይም ከ10 እስከ 11 ቢሊዮን ብር ድረስ ነው። እነኚህ ሁለት ጀቶችን የሚያስተዳድረው የማርክ ዙከርበርግ ሜታ ካምፓኒ ሲሆን የሚጠቀምባቸውም ዙከርበርግ ለሚያደርጋቸው የቢዝነስ ጉዞዎች ነው። በእነዚህ ጉዞዎች ሜታ በየአመቱ እስከ 3 ሚሊዮን ዶላር ወይም 450 ሚሊዮን ብር ድረስ የሚያወጣ

አይሁዳውያን ቤተሰብ የተወለደው ማርክ ዙከርበርግ ምንም ሃይማኖት የለውም። በቅርቡ አንድ ኢንተርቪው ላይ ግን ሃይማኖት ለሰዎች አስፈላጊ መሆኑን ሲናገር ተሰምቷል። ፐርሲሊያ ቻንና ቻን ዙከርበርግ ትውውቃቸው በአውሮፓውያኑ 2003 ይማሩበት በነበረው ሃርቫርድ ዩኒቨርሲቲ ነው። ከ9 ዓመታት የፍቅር ቆይታ በኋላ በ2012 ዓ.ም በፓውሎ አልቶ ካሊፎርኒያ ተጋብተዋል። ሦስት ልጆችን የወለዱት ጥንዶቹ በተለያየ ጊዜ ዙከርበርግ በርግ ሚስቱን ሰርፕራይዝ ለማድረግ የሚያደርገውን ሙከራ በሶሻል ሚዲያው ያጋራል። ከነዚህ መካከል የፐርሲሊያ ሐውልት አንዱ ነው። ፓውሎ አልቶ በሚገኘው መኖሪያ ቤታቸው ጋርደን ውስጥ ያቆመው ሁለት ሜትር የሚረዝመው ሐውልት በጥንት ሮማውያን የሐውልት አሰራር ጥበብ የተሠራ ሲሆን አንድ ሚሊዮን ዶላር ወይም 150 ሚሊዮን ብር እንደወጣበት ተሰምቷል። ከዚህ ሌላ ዙከርበርግ ለፐርሲሊያ አርባኛ ዓመት ልደት ተማሪ ሆነው ሃርቫርድ እያሉ ይሰሙት የነበረን ጌትሎ የተባለ የሂፕሆፕ ዘፈን በኦኮስቲክ ቲፔን ከተባለ ዘፋኝ ጋር ሰርቶ ሰርፕራይዝ አድርጓታል። ማርክ ዙከርበርግ በሐዋይ ኩዊ ደሴት በሚገኘው ናም ኮሎራንች በሚባለው መኖሪያ ቤቱ በትርፍ ጊዜው ከብቶችን ያረባል ስቴክ እየሠራ ኢንስታግራሙ ላይ ባደረገው ፖስት በኩዊ ደሴት ኮሎራንች ከብት ማርባት ጀምሬያለሁ፣ ጥራቱ የተጠበቀ ሥጋ ማቅረብ እፈልጋለሁ ሲል ጽፏል። እያረባ የሚገኘውም ዋጊውና አንገስ የተባሉ በዓለም ውድ ስጋ ይሰጣሉ የሚባሉ የከብት ዘሮችን ነው። ለጊዜው ግን በሚሰሩት ሥራ እሱና ቤተሰቡ እየተዝናኑ እንደሆነ ይናገራል። እያንዳንዳቸው ላሞች በዓመት ከ20 ሺህ ኪሎ እስከ 30 ሺህ ኪሎ ምግብ ይፈልጋሉ። ሴት ልጄ ላሞቹ የሚበሉትን እጽዋት በመትከልና እንስሳቱን በመንከባከብ ታግዘኛለች። የመጀመሪያው ደረጃ ላይ ብንሆንም እየተዝናናንበት ነው። ከፕሮጀክቶቼ ሁሉ እንደዚህ የወደድኩት የለም ሲልም ጽፏል። ኮሎ ራንች ዙከርበርግ በ2014 ኩዊ በተባለች የሃዋይ ደሴት በ100 ሚሊዮን ዶላር የገዛው 700 ሄክታር መሬት ነው። ራንች ማለት ቀጥተኛ የአማርኛ ትርጉሙ ትልቅ እርሻ ማለት ሲሆን አሁን ዙከርበርግ ከብት እያረባበት እንደሆነ ተናግሯል። ማርክ ዙከርበርግ በሊፍት ፎይል፣ ውሃ ላይ በመንሳፈፍ በቀስት ኢላማ በመምታት ከሚያዝናኑት ነገሮች መካከል ናቸው። የማርሻል አርት ውድድሮችን በማየትና ራሱን መጫወት እንደሚወድ የሚ ነገርለት ዙከርበርግ በአሜሪካም ታዋቂ የሆነው የነጻ ትግል ውድድር ዩኤፍሲ ግጥሚያዎችን ከፊት መስመር ተቀምጦ ሲመለከት ብዙ ጊዜ ይታያል። ብራዚሊያን ጂጂትሱ የሚባለው የማርሻል አርት አይነት ስፖርትን የሚያዘወትር ሲሆን ይህንን ውድድር ሲወዳደር ጉዳት ደርሶበትም ነበረም። ውድ የቻናላችን ቤተሰቦች ለዛሬ በእናንተው በተመልካቾቻችን የይሰራልን ጥቆማ መሰረት ከሞላ ጎደል ስለ ቱጃሩ ማርክ ዙከርበርግ ሀብትና ቅንጡ ሕይወት ያዘጋጀ ነው የተከታተላችሁትን ይመስል ነበር። በቀጣይ በቻናላችን እንዲሰራና ወደ እናንተ እንዲቀርብ የምትፈልጉት ማንኛውም ጥቆማችሁን በኮመንት ብታስቀምጡልን በደስታ ለማስተናገድ ዝግጁ ነን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁ ከልብ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የ የደውል ምልክቱን በማብራት አዳዲስ ተረቦችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን ተሰናበትን። ሰናይ ጊዜ በያላችሁበት